ለአንድ የኦሮሞ ወጣቶች እንደሚቀበሉ ታዋቂ ግለሰብ ኦር እንደ ሚዲያ ባለሙያ ይሄ ነገር ቢፈጠር ያው ሊፈጠር የሚችለውን ነገር መገመት አይቸግርህም። እና አንተ አንድ ታዋቂ ግለሰብ ኦር የሚዲያ ባለቤት የኦህዴድ የበላይነት እንዳይመጣ ምን ለመስራት አስባሉ አይመስልህም ወይስ? እኔ ካነሳው ጥያቄ ጋር ተያይዞ የሚል ሀሳብ አለኝ። የዋዴ የበላይነት ወደ ኦፒዲዮ የበላይነት ሊሸጋገር ነው ወይ? ጥሩ ጥያቄ። ጠይቁ፣ ተከታተሉ። እኔ ጋራንቲ አልሰጣችሁም። እኔ ጋራንቲ አልሰጣችሁም፣ አይሆንምም አለለም። ምክንያቱም ጎበዝ፣ አንድሬ ሰው ስልጣን ከተቆናጠጠ ሉጋምና ሉጋሙን ኸን አለንጋ ከሌለ አ አሳምሮ ነው አምባገነን የሚሆነው። አምባገነን ሲሆን ደግሞ የራሱን ቡድን ይዞ ነው አሳምባገነን የሚሆነው። አይሆን ከተፈለገ ካሁኑኑ ይሄ ጥያቄ መነሳት ካሁኑኑ እንዲህ አይነት ውጤት እንዳይመጣ የሚገራና ሉጋም የሚይዝ ኢንስቲቱሽናል መፍትሄ ማምጣት አስፈላጊ ነው። ለዚህ ነው አሁን አንዳንድ ኦሮሞ ብሔረተኞች ገና ስልጣን ከመሄድ ገና ገና ቁጭ ከማለታችን ዲሞክራሲ ዲሞክራሲ ብለ በምርጫ ልታስነጥቀን ይሉኛል። ይኸውላችሁ የዲሞክራሲ ስርዓት ካልመጣ በኦሮሞ ህዝብ ስም አምባገነናዊ ሥርዓት ይመጣል። የኛ ዋስትና የኦህዴድ የበላይነት የብአዴን የበላይነት እንዳይመጣ ዋስትናችን ዲሞክራሲያዊ ተቋማትን መገንባት፣ የሚመጣው መንግስት በዲሞክራሲ ስርዓት ውስጥ ተመርጦ መጥቶ ስልጣንም ደግሞ በድርድር በኔጎሼሽን በአላያንስ የሚገነባበት ስናደርግ ብቻ ነው። በዚህ ላይ ነው እኔ ከእናንተ ጋር የምታገለው። ምክንያቱም አንድ ነገር ቃል የማንኛውም ብሄር የበላይነት የማንኛውም ቡድን የብሄር የበላይነት ያለበት ኢትዮጵያ ውስጥ መኖር አልፈልግም። እኔ የኦሮሞ ብሄር የበላይነት ብሄር በላይነት እንኳን አይመጣም። የአንድ የኦዴድ በላይነት ያለባትን ኢትዮጵያ ማየት አልፈልግም፣ እዋጋታለሁ፣ እታገለዋለሁ። ልክ እዋ ንታገለ ለምን መሰላችሁ? ለምን መሰላችሁ? ለኦሮሞ ህዝብ ስል፣ ለእናንተ አይደለ፣ ለኦሮሞ ህዝብ ስል። ምክንያቱም የኦዴድ የበላይነት ማለት የኦሮሞ ህዝብ በአማራ መጠላትን ነው የሚያመጣው ነው የሚያበዛው። ጥቂት ወሬዶች በሚበሉትና በሚበጠብጡት ኢትዮጵያ ውስጥ ኦሮሞን አይቶ ማያውቀው የጎጃም እና የጎንደር ህዝብ የባሰ እንዲጠላ ነው የሚሆነው። ያ እንዲሆን አልፈልግም። ከዛ ደግሞ ሌላ አዙሪት ዙር ነው መንገዱ። ስለዚህ በሚዲያውም በማንኛውም መልኩ እንዳይመጣ ዲሞክራሲ ስርዓት እንዲሰፍን በዛት እናደርገዋለን።